ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች፣ በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ በሙሉ እንኳን ለቅዱስ ዮሐንስ መጥመቀ መለኮት ራሱ ለተገኘችበት መታሰቢያ በዓል እንዲሁም በእለቱ ታስበው ለሚውሉ ጻድቃን ሰማዕታት ወርኃዊና ዓመታዊ ክብረ በዓል በሰላም በፍቅር በምሕረቱና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለዚህ ደቂቃ ላደረሰን ለሀያሉ ልዑል እግዚአብሔር ክብር ምስጋና ሁሉ ለእርሱ ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 30 የመጥመቁ መለኮት የቅዱስ ዮሐንስ ራስ የተገኘችበት ዕለት ነው። አስር ሺህ የደብረ ዳሞ መነኮሳትን ኅብስት እያበረከቱ ይመግቡ የነበሩትና በሞት ሲያርፉም ማረፋቸውን የሚለብሷት ልብሳቸው ለመነኩሳቱ የተናገረችላቸው የገርለአተው አቡነ ሙሴ እረፍታቸው ነው። ጻድቁ ሀገራቸው ትግራይ ገርለአታ ቀመር አርባአቱ እንሰሳ ነው። አቡነ ሙሴ በ11 ዓመታቸው በመልአከ መሪነት ወደ ደብረ ዳሞ ሄደው በታላቅ ተጋሮ ኖሩ። ከዚያም በኋላ በ25 ዓመታቸው መንኩሰው በገዳሙ ውስጥ ለ21 ዓመት ሙሉ ሳይንቀሳቀሱ ቆመው ስለ ሀገራችን የጸለዩ ታላቅ አባት ናቸው። አስር ሺህ የደብረ ዳሞ መነኩሳት መርጠዋቸው የገዳሙ መጋቢ አድርገው ሾሟቸው። ጻድቁ አስገራሚ የሆነውን የጽድቅ ስራቸውን መነኩሳቱ ምንም ሳያውቁባቸው በድብቅ ይሰሩ ነበር። ለምሳሌ ትንሿን ዱቄት አበርክተው አስር ሺውን መነኩሳት ሁሉ ሲመግቡ መነኩሳቱ ይህንን አያውቁም ነበር። ጻድቁ የመነኩሳቱንም እግር በማጠብ ያገለግሉ ነበር። አቡነ ሙሴ ዘገርዓልታ በሞት ባረፉ ጊዜ ይለብሷት የነበረችው ልብሳቸው ናት። በሰው አንደበት አፍ አውጥታ ለመነኩሳቱ ማረፋቸውን የተናገረችው ረዴት በረከታቸው ይደርብን፣ በጸሎታቸው ይማረን አሜን። የመጥመቁ የዮሐንስ ቅድስት ነፍሱ ከተቆረጠች እራሱ ጋራ በአየር ውስጥ እየበረረች 15 ዓመት ስታስተምር ከኖረች በኋላ ጥቅምት ሰላሳ ቀን በአረቢያ ምድር በግልጽ ታይታለች። ይሄውም የሆነው እንዲ ነው። ሄሮዳዳ ልጅ የሄሮዳዳ ልጅ እርጉም የሆነ ንጉስ ሄሮዶስን በዘፈኗ በጣም አድርጋ ስላስደሰተችው እርሱም በተራው ሊያስደስታት ፈለገና እስከ መንግስቱ ኩሌታ ድረስም ቢሆን የለመነችውንም ይሰጣትም ዘንድ በህዝቦቹና በመኳንንቱ ሁሉ ፊት እንዳይከዳት በጽኑ ቃል ኪዳን አስማለችው እርሱም አስቀድሞ የፈለግሽውን ጠይቅኝ የመንግስቴን መኩሌታ ቢሆን እሰጥሻለሁ ምን ላደርግልሽ እያለ በመሀላ በማለላት ጊዜ በእናቷ ምክር የዮሐንስን አንገት ቆርጦ ይሰጣትም ዘንድ ለመነችው እርሱም ስለ መሀለው የዮሐንስን አንገት እንዲቆረጥ አደረገ በመጀመሪያም የሄሮደስ ወታደሮች ሳይፍ ይዘው የዮሐንስን አንገት ይቆርጡ ዘንድ ወደ ወይኒ ቤት ሲሄዱ ቅዱስ ዮሐንስም የሄሮዶስ ጭፍሮዎች ሊገሉት እንደመጡ በመንፈስ ቅዱስ ጸጋ ስላወቀ ከጨለመው ቤት ውስጥ አንገቱን በመስኮት አውጥቶ እንደሚመቻቸው አድርጎ ጠበቃቸው። የንጉሱም ጭፍሮዎች የመጥመቁ ራስን በወጭት አድርገው ለንጉሳቸው ሄሮዶስ ሰጡት። ሄሮዶስም ለሄሮዳዳ ልጅ ሰጣት። የመጥመቁ ዮሐንስ ግን በወጭት ላይ ሆና ህዝቦቿን የመንግስቱንም ታላላቅ ሰዎች እየሰሟት በየመኳንንቱ ፊትም ንጉሥ ሄሮድስን የወንድምህን የፊልጶስን ሚስት ማግባት አይገባህም እያለች መጀመሪያ ትዘልፈው እንደነበረው ሁሉ አሁንም ዘለፈችው። ማዘዋም እጅግ ደስ የሚያሰኝ ነበር፣ አይኖቹም እንደ ፀሐይ ያበሩ ነበር። የሄሮዶ አዳም ልጅ የመጥመቁን ራስ ወስዳ ለእናቷ ልትሰጣት ስትል አይኖቹ እንደ ፀሐይ ሲያበሩ ብታየው ንጉሱን አትፈራው ምን በማለት ተቆጣች። በመቀጠልም እነዚህን አይኖቹን በወስፌ እያወጣው እጥላቸዋለሁ፣ ምላሱንም ደግመኛ እንዳይዘልፈን እንዳይገስጸን ቆርጭ እጥለዋለሁ በማለት ፊቱን በጥፊ ልትመታት ፊቱን በጥፊ ልትመታት ስትል እጇን ስታነሳ ያን ጊዜ የዮሐንስ ራስ ክንፍ አውጥታ በረረች። በአየር ላይም ሳለችም ዳግመኛ የተረገምሽ የሄሮዳዳ፣ የባልሽን ወንድም ሄሮደስን ማግባት አይገባሽም፣ ቀድሞም የምዘልፍሽ አሁንም የምዘልፍሽ እኔ ነኝ እያለች የዮሐንስ ራስ የቤቱን ጣሪያ ሰንጥቃ እንደ ነስር በአየር በራ ሄደች። ከዚያም በኋላ ለጥፊ የዘረገቻቸው የሄሮዳዳ እጆቿ ከትከሻዎቿ እየተቆረጡ መሬት ላይ ወደቁ። እናቷንም መሬት አፏን ከፍታ ዋጠቻት። ዘፋኟ ልጇም አብዳ የቤተ መንግስቱን እቃ ሁሉ መሰባበር ጀመረች። የንጉሱ አንዱ ጭፍራም የሄሮዳዳን በእሳት እንደተለበለበ የግንድ እሳት የመሰለና የተቆረጠ እጁን አምጥቶ ለሄሮዶስ ሰጠውና የሆነውን ነገረው። ንጉሱም ነገሩ እውነት መሆኑን ሄዶ ባየም ጊዜ በሀፍረት እጅግ ተሸማቀቀ። ዘፍና በማስደሰት የዮሐንስን ራስ እንዲያስቆርጠው ያደረገችው የሄሮዶዳ ሴት ልጅም አብዳ በቤተ መንግስቱ ስትለፈልፍ አገኛት። ሄሮዶስም መኳንንቶቹን በቤተ መንግስቴ የተደረገውን ይሄንን ነገር ለማንም አትናገሩ ብሎ አማላቸው ነገር ግን ያበደችው የሄሮዳዳ ሴት ልጅ ራሷ ሄዳ ሄሮደስን የወንድምህን የፊሊጶስን ሚስት ማግባት ፈጽሞ አይገባህም እያለች በመኳንንቶቹ ፊት ገሰጸችው። ንጉሥ ሄሮደስም ይህንን ቃሏን ከእርሷ በሰማ ጊዜ እጅግ ተናደደና ቀድሞ ያልሆነ ሥራ ታሰራ፣ በኋላ ደግሞ ምስጢር ታወጣ በሰይፍ ደግሞ ሚስጥር ታወጣሳ ብሎ በሰይፍ ቆረጣት፣ በሰይፍ ቆረጧት ብሎ አንገቷን በሰይፍ አስቆረጣት። ሥጋዋንም አሳምባሪ ተቀብሎ ዋጣት። ሄሮደስም የወንድሙን ሚስት ሲያገባ አስቀድሞ አግብቷት የነበረችውን ሚስቱን በግፍ አባሯት ነበረ። እርሷም ይህንን ሄሮደስ ያደረሰባትን ግፍ ለአባቷ አርጣ ብትነግረው አባቷ ብዙ ጦር ሰብስቦ መጥቶ ምድረ ገሊላን በኃይል አፈራረሳት። የበላው ንጉሥ ቄሳርም የገሊላን መፍረስና መውደም ሲሰማ ምክንያቱን ቢጠይቅ ሄሮዶስ ባደረገው ግፍ ምክንያት መሆኑን ነገሩት። ቄሳርም የሄሮዶስን ከስልጣኑ ሽሮ አጋዘውና በወይን ቤት ጣለው። ሄሮዶስም በወይን ቤት ሳለ አብዶ ራሱን ስቶ የገዛ አካሉን እየነጨ እየበላ ሞቷ ብሎ ፈንድቶ ተልቶ ሸቶ እጅግ ክፉ አሟሟትን ሞተ። የኃጢአት መጨረሻው ይህ ነው። የቅዱስ ዮሐንስ ራስ ካስቆረጡ በኋላ ሦስቱም የደረሰባቸውን ተመልከቱ። በስጋም በነፍስም ጽኑ ቅጣትን አገኛቸው። ቅዱስ ዮሐንስ ግን በምድርም በመንግሥተ ሰማያትም ለዘላለም ከብሮ ይኖራል። የተቀደሰች ራሱም በሰማይ ላይ የበረረች ወደ ደብረ ዘይት ሄደች። ጌታችንም በደብረ ዘይት እያስተማረ ሳለ ወደ እርሱ ሄደችና ከእግሩ በታች ወድቃ ሰገደች። ጌታችንም የዮሐንስን ራሱ በእጆቹ አቅፎ ይዞ በመለኮት አፉ አክብሮ ሳማት። እመቤታችንም የዮሐንስን ራስ በጌታችን እጅ ላይ ሆና ባየቻትም ጊዜ በሐዘን እጅግ አምረራ አለቀሰች። ጌታችንም ቅድስት እናቱን ካረጋጋት በኋላ ክብርት እናቴ ሆይ አታልቅሺ፣ እነሆ ዮሐንስ ሙቶ እንዳየሹው እኔም ደግሞ እሞታለሁኝ እገደላለሁኝ። ነገር ግን የእኔ ሞት እንደ ዮሐንስ አንገቴን በሰይፍ ተቆርጬ አይደለም፣ እጅና እግሬን በብረት ተቸንክሬ በመስቀል ላይ ተሰቅየ ነው። ቀኝ ጎኔንም በጦር እወጋለው፣ ደምና ኳም ከጎኔ ይፈሳል አላት። ሌላም ብዙ ምስጢርን ነገራትና አጽናንቱ አረጋጋት። ከዚያም በኋላ ጌታችን ወደ ቅዱስ ዮሐንስ ራስ መለስ ብሎ እንዲህ በማለት ስልጣን ሰጣት። እነሆ መንፈስሽን በራስሽ ውስጥ አድርጌልሻለሁ፣ በሰማይም የምትበሪበት እንደ ንስር ክንፍ ሰጥችሻለሁና እንደ ነስር በሰማይ እየበረርሽ በዓለም ሁሉ እየዞርሽ የሄሮድስንና የሄሮዳዳን ኃጢአት ግለጭባቸው እስከ አስራ አምስት ዓመትም ድረስ ገቢረ ተአምራት የምታደርግበት ኃይሌን መንፈሴን በራስሽ ውስጥ አድርጌልሻለሁ አላት። ዳግመኛም ጌታችን የዮሐንስን እኔም ከሶስት ዓመት በኋላ ለአዳም የሰጠውትን ተስፋ ፈጽሜ በሞቴ ወደ ሲወል ወርጄ ነፍሳትን ከዳቢሎስ እጅ ማርኬ በሶስተኛውም ቀን ከሙታን ተለይቼ ተነስቼ ወደ ባህሪ ክብሬ ተመልሼ ወደ ሰማይ አድርጌ በአባቴ ቀኝ በተቀመጥኩኝ ጊዜ ከአስራ አምስት ዓመት በኋላ እርጉም ሄሮዶስ ካስፈጃቸው ከትናንሾቹ ህጻናት ጋራ ተሆንም ዘንድ በአባቴ ፍቃድ ራስ በአባቴ ፍቃድ ራስህን ተሸክመው ወደ አባትህ ወደ ዘካርያስ ያመጧትም ዘንድ እኔ መላእክትን አዝጃቸዋለሁ። ዛሬ ግን ነፍስህን በእኔ ቀኝ በአባትህ በዘካርያስ ማጠገብ አኑሪያታለሁ። መንፈስህንም እስከ አስራ አምስት ዓመት በራስህ ውስጥ እንድትኖር አዝጃታለሁ። ስጋህንም ከነብዩ ይልስአ ጋራ እንዲቀመጥ አድርጊያለሁ አለው። ከዚያም በኋላ ጌታችን እንዳዘዛት የመጥመቁ መለኮት የቅዱስ ዮሐንስ ራስ እንደ ነስር በአየር ላይ እየበረረች የምታስተምር ሆነች። በምስራቅ በኩል ሄዳ በአረብ አገር ውስጥ በሰማይ ላይ ስታስተምር በዚህች ዕለት ጥቅምት ሰላሳ ቀን በግልጽ ታየች። ነጋዴዎች ድምጿን ሰምተውና አይተዋት እጅግ ተደስተው ገንዘባቸውን ሁሉ ጥለው የቅዱስ ዮሐንስን ራስ ለመያዝ ሰውነታቸውን ብዙ አደከሙ። ነገር ግን ለመያዝ አልተቻላቸውም። ከዚያም በኋላ ከሰማይ የምትያያዝበት ቀን ስላልደረሰ ሰውነታችሁን አታድክሙ የሚል ድምፅን ከሰማይ መጣላቸው፣ መፈለጋቸውንም ተዉ። የቅዱስ ዮሐንስም ራስ 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ ሀገር አረፈች። የታዘዙ ቅዱሳን መላእክትን መጥተው ከቅዱስ ዮሐንስ ራስ ከተባረኩ በኋላ በታላቅ ዝማሬ እያመሰገኑ የቅዱስ ዮሐንስን አንገት ወስደው በነቢዩ ኤልሳ መቃበር ውስጥ አብረው ቀበሯት። ቅድስትን ነፍሱንም እያመሰገኑ ወደ ሰማይ አሳረጓት። በዚያም በስሉስ ቅዱስ ዙፋን ፊት ወድቃ ከሰገደች በኋላ አባቷ ዘካሪያስንና እናቷ እናአባቷ ዘካርያስንና እናቷ ኤልሳቤትን እጅ ነሳቻቸው። ከዚያም በኋላ በሶስተኛው ሰማይ ውስጥ ተቀመጠች ጌታችን ሶስቱን ሰማይ ሰማይ ሰማያት እርስት ጉልት አድርጎ ሰጥቶታልና መጥመቁ መለኮት ቅዱስ ዮሐንስ መላ ዘመኑ አርባ አምስት አመት ከስምንት ወር ነው ሁለት አመት በእናት በአባቱ ቤት ተቀመጠ ሀያ ስምንት አመት በበረሃ ብቻው ኖረ ስምንት ወር እርጉም ሄሮዶስ አንገቱን ከማስቆረጡ በፊት ሲያስተምር ቆየ። አስራ አምስት ዓመት አንገቱ ከተቆረጠች በኋላ በዓለም ዞሮ ሲያስተምር ኖረ። ይህች እጅግ የከበረች የመጥመቀ መለኮት የቅዱስ ዮሐንስ ራስ እኛው ሀገር ኢትዮጵያ ውስጥ ነው የምትገኘው። ይህንንም መጽሐፈ ጢፉት በደንብ ይገልጸዋል። ለስም አጠራሩ ክብር ምስጋና ይግባውና የቅዱሳን አምላክ ልውል እግዚአብሔር ቅዱስ መስቀልን በተአምራት አባቶቻችን ወደ ሀገራችን እንዲያመጡት እንዲያመጡት ሲያደርግ የብዙ ቅዱሳንን አጽምንም አብሮ ሰጥቶናል። ከእነዚህም ውስጥ የመጥመቀ መለኮት ቅዱስ ዮሐንስ የከበረች ራሱ አንዷ ናት። እርሷም በግሽን ደብረ ከርቤ በእግዚአብሔር አብ ቤተ መቅደስ ውስጥ በክብር ተቀምጣ ትገኛለች። ያመጣጡም ነገር እንዲህ ነው። የቅዱስ ዮሐንስ ራስ 15 ዓመት ስታስተምር ኖራ፣ ሚያዝያ 15 ቀን በአረብ ሀገር ካረፈች በኋላ የታዘዙ ቅዱሳን መላእክት ወስደው በነብዩ ኤልሳዕ መቃብር ውስጥ አብረው ቀበሯት። ከብዙ ዘመን በኋላ በገንዘብ ድህኖች በሃይማኖት ግን ባለጸጋዎች የሆኑ ሁለት ደጋ ክርስቲያኖች ለአርባ ጾም ስግደት ወደ ኢየሩሳሌም መጥተው ሳለ መጥመቁ ቅዱስ ዮሐንስ ለአንደኛው በራእይ ተገለጠለትና የከበረች ራሱ ያለችበትን ቦታ ነገረው። እርሱም ወዳመለከተው ቦታ ቢሄድ የቅዱስ ዮሐንስ ራስ በሸክላ ዕቃ ውስጥ አገኛት። መዓዛዋም እጅግ የሚመስጥ ነው። ሰውየውም ከእርሷ ከተባረከ በኋላ ከእርሱ ጋራ ወደ ቤቱ ወስዶ በፊቷ መብራት እያበራ ዕጣን እያጠነ በታላቅ ክብር አንወራት። እርሱም በሞት ባረፈ ጊዜ ለእህቱ ምስጢሩን ነግሯት እርሷን በክብር ስትጠብቃት ኖረች። የቅዱስ ዮሐንስ ምራስ በአንድ አርዮሳዊ ሰው እጅ እስከ ገባች ድረስ ከአንድ ሰው ወደ አንድ ሰው የምትፈልስ ሆነች። አርዮሳዊው ሰው ከሞተ በኋላ በኢየሩሳሌም አባ አኒያኖስ በሀገረ ሀምዳ ኤጲስ ቆጶስነት ኢጶስ ቆጶሳትነት ተሹመው ሳለ ቅዱስ ዮሐንስ ለአባ አንያኖስ ተገለጠለትና የከበረች ራሱ ያለችበትን ነገረው። አባ አንያኖስም ሄዶ እንደ ዛሬው ባለ ዕለት ግንቦት ሰላሳ ቀን ከዚያ ወጣት ይህም የካቲት ሰላሳ ቀን ከአገኟት በኋላ ዳግመኛ ያገኙበት ነው። የመጥመቁ ቅዱስ ዮሐንስም ራስ በነቢዩ ኤልሳ መቃበር ውስጥ አብረው ካኖሩት። የዮሐንስንም ራስ በነብዩ ኤልሳ መቃብር ውስጥ አብረው ካኖሩት። ከብዙ ዘመን በኋላ የነቢዩ ኤልሳና የመጥመቁ ዮሐንስ አጽም ሰኔ ሁለት ቀን ፍልሰት አጽማቸው ሆነና በፈቃደ እግዚአብሔር በተአምረ ወደ እስክንድሪያ ሄደ። የቅዱሳንም አጽም እስክንድሪያ እንደደረሰ ቅዱስ አትናቴዎስ ህዝቡን ይዞ ወጥቶ በታላቅ ክብር ተቀበላቸው። በዓላቸውንም በደስታ ከበረላቸው። በስማቸውም ቤተ ክርስቲያን አነጸላቸው ቤተ ክርስቲያን አነጸላቸውና አጽማቸውን በክብር አስቀመጠው። የቅዱሳኑም አጽም በእስክንድሪያ እጅግ ድንቅ ድንቅ የሆኑ ታምራትን እያደረጉ ብዙ ዘመን ኖሩ። ከአባይ ወንዝ ውጭ ህይወት የሌላቸው ግብፆች አምፀው በሀገሪቱ ያሉትን ክርስቲያኖች ያሰቃዩቸው ጀመር። ሊቀ ጳጳሱን አባ ሚካኤልንም አሰሯቸው። ይህንንም ሲሰሙ አጼ ዳዊት ሱዳን ድረስ ዘምተው የአባይን ወንዝ አቅጣጫውን በማስቀየር ግብፃውያንን በረሃብ ሊፈጇቸው ሲሉ እስላሞቹ የግብፅ መሪዎች ሊቀ ጳጳሳቱን ከእስር ፈቷቸውና አከበሯቸው። አጼ ዳዊትም የግብፁን ሊቀ ጳጳሳት ከእስላሞች የግዞት እስራት አስፈት ከግዞት እስራት ካስፈቷቸውም በኋላ ሊቀ ጳጳሳቱና ክርስቲያኖቹ ተመካክረው ብዙ ወርቅ እጅ መንሻን አድርገው ቢሰጧቸው ንጉሳችን ግን የዳነው በጌታችን በኢየሱስ ክርስቶስ ነው እንጂ በሰው ነውን? እኔስ ወርቅና ብር አልሻም፣ የጌታዬ የቅዱስ መስቀሉን ስጡኝ እንጂ ብለው መልእክት ጽፈው እጅ መንሻቸውን መልሰው ላኩላቸው። አፄ ዳዊትም የአባይን ወንዝ አለቀቀላቸውም ነበር እና ገዢዎቹ እስላሞች እጅግ ተጨንቀው ሊቀጳጳሳቱን እና ኤጲስ ቆጶሳቱን ካህናቱንም ሁሉ ሰብስበው የኢትዮጵያውያን ንጉሥ ፍቃዱን እንዲፈጽሙለት ነገሯቸው። የግብፁ ሊቀ ጳጳስና ክርስቲያኖቹም በጉዳዩ ከተመካከሩ በኋላ እርሱስ ጌታ ኢየሱስ ክርስቶስን የሚወድ ሃይማኖቱ የቀና ደገኛ ንጉሥ ነውና ቅዱስ መስቀሉን ከሌሎች ቅዱሳን አጽም ጋር እንስደድለትና ደስ እናሰኘው ብለው ተማከሩ። በመጨረሻም በፈቃድ እግዚአብሔር በግብፅ ያሉ የከበሩ ቅዱሳት ነዋያትና የብዙ ቅዱሳንን አጽም ከቅዱስ መስቀሉ ጋር ለአፄ ካሌብ ላኩለት። ከነዚህም ቅዱሳን አጽም ውስጥ እጅግ የከበረች የመጥመቀ መለኮት የቅዱስ ዮሐንስ ራስ አንዷ ናት። ጥንቁቅ የሆኑ የአባቶቻችን የጌታችንን ቅዱስ መስቀል በእንጨት በብረት፣ በነሐስና በወርቅ ሳጥን ደራርበው በክብር ሲያስቀምጡ የመጥመቁ ዮሐንስን አጽም ከሌሎች ቅዱሳን አጽም ጋር አብረው በግሸን እግዚአብሔር አብ ቤተ ክርስቲያን በታላቅ ክብር አስቀምጠውታል ይህንን መጽሐፈ ጤፉት በዝርዝር ይገልጸዋል የመጥመቀ መለኮት የቅዱስ ዮሐንስ ረድኤተ በረከቱ ይደርብን በጸሎቱም ይማረን አሜን

ደግሞ ሲህወት ምርጫ ቢሆን ካንተ ወዲያ ማን ይሄዳል? አባቴ ፍቅር እኮ ጌታዬ፣ ፍቅር እኮ አለምን ያስንቃል።